ዜና ሕይወቱ ወዕረፍቱ ለብፁዕ ዶክተር አቡነ ጢሞቴዎስ ሊቀ ጳጳስ። ልደትና እድገት ብፁዕ ዶክተር አቡነ ጢሞቴዎስ ሊቀ ጳጳስ በግንቦት ወር 1923 ዓ ም ከእናታቸው ወይዘሮ ካሕሳ ኃይሉና ከአባታቸው ከባላምባራስ ተስፋ ተኽሉ በቀድሞ የትግራይ ክፍለ ሀገር በብዘት ወረዳ ፍልፍሎ መድኃኒ ዓለም ቤተ ክርስቲያን አካባቢ ተወለዱ። በመጀመሪያ ከቤተሰባቸው በወጣላቸው ስም ኃይለሥላሴ ተስፋ ይባሉ ነበር። ብፁዕ ዶክተር አቡነ ጢሞቴዎስ ሊቀ ጳጳስ በልጅነት ዕድሜያቸው በቤተሰባቸው እንክብካቤና መልካም አስተዳደግ ያደጉ ሲሆን ዕድሜያቸው ለትምህርት እንደደረሰም ፊደል ሐዋርያ ያስቆጠሯቸው መነኮስ የነበሩት የአባታቸው ወንድም መልአከ ሰላም አባ ገብረ አረጋዊ ተክሉ ነበሩ። ከዚያም በአቅራቢያቸው በሚገኘው ሐራማት ከሚባል አንድ ቤተ ክርስቲያን ግብረ ድቁና ንባብና የቃል ትምህርት ተምሯል። በዚህ ቤተ ክርስቲያን የሚያስተምሩት መምህርትም ሴት ነበሩ። መንፈሳዊ ትምህርትና ገዳማዊ ሕይወት። ብፁዕ ዶክተር አቡነ ጢሞቴዎስ ትምህርታቸውን ለማጠናከር ከትውልድ ቀያቸው በመውጣት ወደ ጥንታዊቷ አክሱም ከተማ በመሄድ ከተስዓቱ ቅዱሳን አንዱ በሆኑት በቅዱስ አቡነ ጴንጤሊዮን ገዳም በመግባት ከመምህር ወልደ ማርያም ግብረ ድቁናን ከማጠናከር ጋር ቀጥሎ ያሉትን ትምህርቶች ከገዳማዊ ስርዓት ጋር በማጣመር ተምረዋል። በ1942 ዓ ም ከአክሱም ከተማ ተነስተው ወደ አስመራ ከተማ በእግራቸው በመጓዝ ከቀድሞ የትግራይና የኤርትራ ክፍላት ሀገር ሊቀጳጳስ ብፁዕ አቡነ ማርቆስ ሲመተ ድቁናን ተቀብለው በመመለስ በትውልድ ቦታቸው ፍልፍሎ መድኃኔ ዓለም ቤተ ክርስቲያን በግብረ ድቁና በቅንነት በታዛዥነትና በመልካም ስነ ምግባር ማገልገል ጀመሩ። ብፁዕነታቸው ትምህርታቸውንና ተልእኳቸውን ለማጠናከር ቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያንና ሀገራቸው ኢትዮጵያን የበለጠ ለማገልገል በመንፈሳዊ እውቀት ከፍ ያለ ደረጃ መድረስ ያለውን ጠቀሜታ በመረዳት ለወደፊቱ ራሳቸውን ለታላቅ ስራ ለማዘጋጀት ባላቸው ሰፊ እቅድ መሰረት ከትውልድ ቀያቸው ራቅ ብለው ሰፊ ትምህርት የሚገኝበት ቦታ ለመሄድ ወሰኑ። ከዚያም በዕድሜ ከሚበልጣቸው አንድ ጓደኛቸው ጋር በመሆን ትምህርታቸውን ለማስፋፋትና ለማጠናከር በድጋሜ ወደ ቀድሞ ኤርትራ ክፍለ ሀገር በመጓዝ በታላቁ የደብረ ቢዘን አቡነ ፊሊጶስ ገዳም ለመግባት ጉዞ ቢጀምሩም በጊዜው በደብረ ቢዘን የሚፈልጉት ትምህርት እንደሌለ በመንገድ ላይ ከአባቶች ባገኙት ምክር ሀሳባቸውን በመቀየር ወደ አዶ አውራጃ በአዲ አርባተ ወረዳ በሚገኘው ደብረ ሀሌሉያ አቡነ ሳሙኤል ገዳም ገቡ። በአቡነ ሳሙኤል ዘደብረ ሀሌሉያ ገዳም በተደረገላቸው መልካም አቀባበል በመማረክ በገዳሙ ከትምህርታቸው ጎን ለጎን በገዳም ረድእነት እያገለገሉ ለመኖር ወሰኑ። ብፁዕነታቸው በገዳሙ የመጀመሪያ ቆይታቸው ስርዓተ መንኩስና ለመቀበል ቢፈልጉም እድሜያቸው አነስተኛ በመሆኑ ጥቂት እንዲታገሱ ስለተነገራቸው ለአበው ሕግና ስርዓት በመታዘዝ ጥቂት ጊዜ ታግሰው ቆዩ። ብፁዕነታቸው በገዳሙ ውስጥ በረድእነት የሚገባውን ሁሉ በመታዘዝ እንጨት በመስበር ውሃ በመቅዳት ለአቤት አበው መነኮሳት በመላላክ በተጨማሪም መዝገብ ቅዳሴን ከመምህር ገብረ እግዚአብሔር ጽዋት ወዜማን ከመርጌታ የተባረ ካጠናቀው ተማሩ። ብፁዕነታቸው ምንኩስናን ለ ለመቀበል እድሜያቸው ገና ቢሆንም ባላቸው መልካም ስነ ምግበርና የጸና የዓላማ ትጋት የገዳሙ አቤት መነኮሳት ምክር አበው አድርገው ምንኩስናን እንዲቀበሉ ስለፈቀዱላቸው በ22 ዓመታቸው በ1945 ዓ ም በአቡነ ሳሙኤል ዘደብረ ሀሌሉያ ገዳም አባ ሀብተ ሥላሴ በመባል አስኬማ መላእክትንና ቅናቴ ዮሐንስን ልብሰ ምንኩስናን ተቀብለው መነኮሱ። በመቀጠልም በ1946 ዓመተ ምሕረት ብፁዕ አቡነ ማርቆስ የቀድሞ የኤርትራና ትግራይ ክፍላተ ሀገር ሊቀጳጳስ ወደ አክሱም በመምጣት ስልጣነ ክህነትን ይሰጡ ስለነበር ወደ አክሱም በመሄድ ማዕረገ ቅስናን ከአቡነ ማርቆስ ተቀበሉ። ወደ ገዳማቸው በመመለስም ከገዳማዊ ህይወት ጋር መንፈሳዊ ተልእኮን በመፈጸም ከቀድሞ የበለጠ እየተጉ በገዳሙ ልዩ ልዩ ኃላፊነቶችን በየደረጃው ከረድእነት እስከ መጋቢነት፣ ከመምህርነት እስከ አፈ መምህርነት እየተሾሙ አገልግሎታቸውን በብቃትና በትጋት ገና በለጋ የወጣትነት ዕድሜያቸው ተወጥተዋል። ብፁዕነታቸው በዚህ ገዳም በነበራቸው የ11 ዓመታት ቆይታ ለዘላለም የሚታወሱባቸው በርካታ ሥራዎችን አበርክተዋል። በተለይም ሴቶች ወደ ዋናው የደብረ ሀሊሉያ አቡነ ሳሙኤል ገዳም ለመግባት የገዳሙ ሕግ ስለሚከለክል በአቅራቢያው የሚጸልዩበት ቤተ መቅደስ በራሳቸው ግንበኝነት በማነጽ ያደረጉት ስራ ሁልጊዜ በገዳሙ ማህበርና በአካባቢው ምእመናን በተለይም በእናቶች ዘንድ ሲታወሱበትና ሲዘከሩበት ይኖራል። ዘመናዊ ትምህርት ብፁዕ ዶክተር አቡነ ጢሞቴዎስ በ948 ዓ ም ዘመናዊ ትምህርት ለመማር ወደ አዲስ አበባ ቢመጡም የገዳሙን አባቶች ድንገት ስለተለዩቸው ማዘናቸውን ስለሰሙ ወደ ደብረ ሃሌሉያ አቡነ ሳሙኤል ገዳም ተመልሰው ሁለት ዓመት ቆይታ ካደረጉ በኋላ በአበው ጸሎትና ፈቃድ በ1955 ዓም በድጋሜ ወደ አዲስ አበባ ተመልሰው ሄዱ። ትምህርት ለማግኘት ሲሉ አዲስ አበባ ከተማ ጠቅላይ ቤተ ክህነት አካባቢ ደጅ በመጥናት ላይ ሳሉ ወደ ኮልፌ ሰዋስወ ብርሃን ቅዱስ ጳውሎስና ወደ ሀረር ልዑል ራስ መኮንን መንፈሳዊ ትምህርት ቤት የሚገባ ሰው እድሜው ከ ሀያ አምስት ዓመት በታች የሆነ በትምህርት መዝገብ ቅዳሴ ጸዋት ወዜማና ቅኔ እንደሚያስፈልግ ከጠቅላይ ቤተ ክህነት ማስታወቂያ ስለተመለከቱ የቀራቸውን የቅኔ ትምህርት ለመማር ወደ ቀድሞ ጎጃም ጠቅላይ ግዛት በእነማይ አውራጃ መንግስቶ ቅድስት ኪዳነ ምሕረት ከመምህር ደጉ ትምህርት ቤት ገብተው ቅኔን ከነ አገባቡ በመማር ተቀኝተው ወደ አዲስ አበባ ተመለሱ። በመቀጠልም ኮልፌሶዋስ ወብርሃን ቅዱስ ጳውሎስ ወይም ሐረር ልዑል ራስ መኮንን መንፈሳዊ ትምህርት ቤት ገብተው ለመማር የሚያስችለውን ማመልከቻ ለጠቅላይ ቤተ ክህነት ዋና ስራ አስኪያጅ ለክቡር ልሳኑ ሀብተ ወልድ አቀረቡ። ስራ አስኪያጁም ማመልከቻውን ተቀብለው ለፈተና እንዲቀርቡ ፈቀዱላቸው። ብፁዕነታቸው ወይም አባ ሀብተ ሥላሴ በአለቃ ይማነ ብርሃን፣ አለቃ አያሌው ታምሩና መምህር አክሊለ ብርሃን ወልደ ቂርቆስ የቀረበላቸውን መመዘኛ በማለፍ ወደ ራስ መኮንን መንፈሳዊ ትምህርት ቤት ለመግባት ወደ ሐረር ተጓዙ። ከዚያም ሲደርሱ ወደ ትምህርት ቤት ለመግባት ቦታ ስላል ስላልነበረ በቀላሉ ሊቀበሏቸው ባለመቻላቸው እየተጉላሉ ሳለ በጊዜው የብፁዕ ወቅዱስ አቡነ ባስሊዮስ ፓትርያርክ እንደራሴ የነበሩት ብፁዕ አቡነ ቴዎፍሎስ በኋላ ብፁዕ ወቅዱስ የቁልቢ ቅዱስ ገብርኤል በዓለ ንግሥ ለማክበር ወደ ሐረር ሄደው ስለነበር ወደ ብፁዕ አቡነ ቴዎፍሎስ ቀርበው ችግራቸውን በማስረዳት መልስ ስላገኙና ወደ መንፈሳዊ ትምህርት ቤት እንዲገቡ ቅዱስነታቸው ስላመቻቹላቸው በጥር ወር 951 ዓ ም ከአንደኛ ደረጃ ጀምረው ትምህርታቸውን ቀጠሉ። ከትምህርታቸውም ጎን ለጎን በሐረር አቡነ ተክለ ሃይማኖት ቤተ ክርስቲያንና በዙሪያው በሚገኙ አብያተ ክርስቲያናት እንዲሁም በሀረር ከሣቴ ብርሃን መንፈሳዊ ማኅበር በአባልነት ተመዝግበው መንፈሳዊ አገልግሎትን ያበረክቱ ነበር። በ1954 ዓ.ም የ ስምንተኛ ክፍል ሀገር አቀፍ ፈተናን በስኬት በማለፋቸው ወደ አዲስ አበባ ተዛውረው ከ9 እስከ 12ኛ ክፍል ያለውን የዘመናዊ ትምህርት በቅድስት ሥላሴ መንፈሳዊ ኮሌጅ ተከታትለው አጠናቀቁ። በዚህም ከሁለተኛ ደረጃ ትምህርታቸው ጎን ለጎን በመንበረ ጸባዖት ቅድስት ሥላሴ ካቴድራልና በመንፈሳዊ ኮሌጅ ወጣቶች ይካሄድ በነበረው የስብከተ ወንጌል መንፈሳዊ ማኅበር የሚጠበቅ የሚጠበቅባቸውን አባታዊ አገልግሎት ሲያበረክቱ ቆይቷል። ከዚያም በብፁዕ ወቅዱስ አቡነ ቴዎፍሎስ አቅራቢነትና በግርማዊ ቀደማዊ ኃይለ ሥላሴ ንጉሠ ነገሥት ዘ ዘኢትዮጵያ መልካም ፍቃድ ወደ ራሽያ ሀገር የቀድሞ ሌኒንግራንድ የአሁኑ ፒተርስበርግ አካዳሚ ለከፍተኛ ትምህርት ተላኩ። ይህ የራሽያ ኦርቶዶክስ ቤተ ክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰጠችው ነጻ የትምህርት እድል የተገኘ ሲሆን በሰውነታቸው በሌኒንግራድ አካዳሚ ወይም ዩኒቨርሲቲ የቅድመ ምረቃ ማሙያ ጽሁፍ የኢትዮጵያ ስርዓተ ቅዳሴ ትርጉምና ምርምር ከሚጠበቀው መቶ ሀያ ገጽ በላይ 500 ገጽ በራሻ ቋንቋ በማዘጋጀት በጥሩ ውጤት አጠናቀቁ። በዚህም ወደ ቀጣዩ የድህረ ምረቃ ከፍተኛ ትምህርት መርሃ ግብር አለፉ። በድኅረ ምረቃ መርሃ ግብሩም ከስምንት መቶ ገጽ በላይ በራሽያ ቋንቋ ያቀረቡት ጥናት የአካዳሚው ወይም የዩኒቨርሲቲው ሜትሮፖሊታን ኒቆዲሞስ ና መላው ፕሮፌሰሮች ባደረጉት ግምገማና ምዘና የዶክትሬት ዲግሪያቸውን ተቀብለዋል በዚህም የተደሰቱት የወቅቱ በራሺያ የኢትዮጵያ አምባሳደር ዶክተር ካሳ ገብረ ህይወት ብፁዓን ሊቃነ ጳጳሳት የክብር ሽኝት አደረጉላቸው ከስምንት ዓመታት የራሽያ ቆይታ በኋላ ወደ ሀገራቸው ሲመለሱም ብፁዕ ወቅዱስ አቡነ ቴዎፍሎስ በከፍተኛ ደስታ የተቀበለዋቸው ሲሆን የመጀመሪያው ዶክትሬት ዲግሪ የተቀበለ ኢትዮጵያዊ መኖክሴ ዶክተር አባ ሀብተ ሥላሴ ተስፋ በማለት በግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ኢትዮጵያ ፊት በአድናቆት መስክረውላቸዋል። ከፍተኛ መንፈሳዊ አስተዳደር አገልግሎት። ከሩሲያ ከተመለሱ በኋላ በመጀመሪያ በኮልፌ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ዳይሬክተርነት ተመደቡ። ከዚያም ወደ ጠቅላይ ቤተ ክህነት በመዛወር የመንበረ ፓትርያርክ ጠቅላይ ቤተ ክህነት የትምህርት መምሪያ ዋና ኃላፊ ተደርገው ተሾሙ። ብፁዕ ዶክተር አቡነ ጢሞቴዎስ ባሳዩት የሥራ ስኬት የቅድስት ሥላሴ ካቴድራል ሊቀ ሥልጣናት ሆነው ተመደቡ። በዚህም የሚጠበቅባቸውን አገልግሎት ከሰጡ በኋላ ወደ መንበረ ፓትርያርክ ጠቅላይ ቤተ ክህነት በመመለስ የውጭ ጉዳይ ዋና ኃላፊና የገዳማት መምሪያ ኃላፊ በመሆን አገልግሏል። በ1967 ዓ.ም ወደ ጠቅላይ ቤተ ክህነት ሲመለሱ ከቁልቢ ቅዱስ ገብርኤል ገዳም በየዓመቱ በታኅሳስና በሐምሌ ቅዱስ ገብርኤል ክብረ በዓላት የሚገባው የንዋይ ቅዱሳት ገቢ ለነጋዴዎች ይሸጥ የነበረውን በማስቀረት ጥናት በማቅረብ የዛሬው የቁልቢ ንዋይ ቅዱሳት መሸጫ ሲቋቋም በኮሚቴ አባልነት ሰርቷል። በየካቲት ሁለት ቀን 1971 ዓ ም የቅዱስ ሲኖዶስ ምልአተ ጉባኤ ባደረገው ውይይት ዶክተር አባ ሀብተ ሥላሴ በያዙት ስራ ላይ የሲኖዶስ ምክትል ጸሐፊ ሆነው እንዲሰሩ መርጧቸው ሲያገለግሉ ቆይተው ለከፍተኛ ሐዋርያዊ አገልግሎት በታሳስ ወር 1972 ዓ ም ታጭተዋል። ሐዋርያዊ ጥሪና ተልኮ ብፁዕነታቸው ያላቸውን እውቀት ትጋትና መንፈሳዊ በቃት በማየት ጥር 4 ቀን 1972 ዓ ም በኢትዮጵያ ሶስተኛው ፓትርያርክ በብፁዕ ወቅዱስ አቡነ ተክለ ሃይማኖት አንብሮተ ዕድ በወቅቱ ከተሾሙት ብፁዓን ኤጲስቆጶሳት ማለት ም ማለትም ከነፍሴር ብፁዕ አቡነ ገብርኤልና ከብፁዕ አቡነ ኤፍሬም ጋር በመሆን ብፁዕ ዶክተር አቡነ ጢሞቴዎስ ተብለው የከፋ ክፍለ ሀገር ወይም ሀገረ ስብከት የከፋ የማጂና የጊሚራ አውራጃዎች ጳጳስ በመሆን ሲመተ ሐዋርያነትን በማዕርገ ኤጲስቆጶስነት ተሹሟል። ብፁዕ ዶክተር አቡነ ጢሞቴዎስ ተብለው ከተሾሙ በኋላ በቅዱስ ሲኖዶስ ውሳኔ ግንቦት 8 ቀን 1972 ዓ ም የትንሣኤ ዘጉባኤ መጻሕፍት ማሳተሚያ ድርጅት ዋና ኃላፊ ሆነው እንዲሰሩ፣ እንዲሁም ከነሐሴ 26 ቀን 1972 ዓ ም ጀምሮ የቀድሞ ከፋ ክፍለ ሀገር ወይም ሀገረ ስብከት የከፋ የማጅና የግሚራ ጳጳስነትን ደርበው የልማትና ክርስቲያናዊ ተራድኦ ድርጅት ተጠባባቂ ጸሐፊ በመሆን ተመድበው አገልግለዋል። ከመስከረም ወር 1975 ዓ.ም ተመረጀ ጀምሮ በሊቀ ጵጵስና በተመደቡበት የቀድሞ የከፋ ሀገረ ስብከት ወይም ክፍለ ሀገር ዋና ከተማ በነበረችው በጅማና በአካባቢው የጎጆ ኢንዱስትሪዎችና ወፍጮችን ለቤተክርስቲያን በማቋቋም ከ30 ሄክታር በላይ የእርሻ መሬትን በመረከብ የቡና ማሳን በማስፋፋት ከ31 በላይ ያረጁ አብያተ ክርስቲያናትን በማደስ 11 አዳዲስ አብያተ ክርስቲያናትን በማሳነጽ ሐዋርያዊ ተልእኳቸውን ፈጽሟል። በትንሣኤ መጻሕፍት ማሳተሚያ ድርጅት በነበሩበት ጊዜ የማሳተሚያ ድርጅቱን የሥራ እንቅስቃሴ በማሳደግ በየጊዜው በሚያደርጉት ቅስቀሳ ገንዘብና እስካሁን ማተሚያ ድርጅቱ የሚጠቀምበትን መኪና እንዲረዳ አድርገዋል። በልማትና ክርስቲያናዊ ትራድኦ ድርጅት በኩል በወቅቱ የደርግ መንግሥት የቤተ ክርስቲያኒቱን ማኅበራዊ እንቅስቃሴ ለማዳከም የድርጅቱን ስልሳ ባለሙያ ሠራተኞች ወደ መንግሥት መስሪያ ቤት በማዛወር አስራ አንድ ሰራተኞች ብቻ እንዲቀሩ በማድረጉ ባለው ትንሽ አቅም በሚቻለው ሁሉ ከዓለም አቀፍ ድጋፍ ሰጪዎች ጋር በመተባበር እጅግ ውጤታማ የሆነ ተግባርን ለሀገራቸው ለኢትዮጵያና ለቅድስት ቤተ ክርስቲያናቸው አበርክተዋል። ብፁዕነታቸው ለምስካየ ኅዙናን አንድነት ገዳም ልዩ ልዩ የቁሳቁስና ለትምህርት ቤቱ ግንባታ በልማትና ክርስቲያናዊ ተራድኦ ኮሚሽን በኩል ሰፊ ድጋፍ አስገኝቷል። ለሕፃናትና ቤተሰብ ጉዳዮች ድርጅት በማቋቋም ሂደትና በስሩ የሚገኘው የምግባረ ሰናይና የአጠቃላይ ሆስፒታል መገንባት ከፍተኛ አስተዋጽኦ አድርገዋል። ብፁዕ ዶክተር አቡነ ጢሞቴዎስ የቅድስት ሥላሴ ካቴድራል አስተዳዳሪ በነበሩበት ወቅት የሰበታ ጌተ ሰማኒ ቤተደናግል ገዳም ተጠሪነቱ ለካቴድራሉ ስለነበር ከፍተኛ የሥራ ፍሬ አስመዝግበዋል። በተለይም ገዳሙ የተመሰረተው በግርማዊት እቴጌ መነን አማካኝነት በንግስቲቱ አርቆ አሳቢነት ከእናታቸው ወይዘሮ ስህን ሚካኤል ርስት በተሰጠ መሬትና ገንዘብ የተቋቋመ ሲሆን ከደርግ ዘመን በኋላ የእናቶች መነኮሳያት ገዳም ከመሆኑ ውጪ የተለየ ገቢም ሆነ መተዳደሪያ አልነበረውም። በዚህ ወቅት የገዳሙ ቅጥረኛ ሰራተኞች የነበሩ ግለሰቦች ገዳሙን ለማፍረስና መሬቱን ለመቀራመት ያደረጉት ጥረት በአካል እየተገኙ በመከላከል ገዳሙን አስጠብቋል። ከዚያም የተከፋፈሉትን ማህበረ መነኮሳያት ወደ አንድነት በማምጣት ምንም አይነት ልዩነት እንዳይኖር በማድረግ አንድነቱን በማጠናከር መረጃዎችን በማሰባሰብ እጓለ ማውታ ህጻናትን በማስገባት ትምህርትና ልማት ተስፋፍቶ በስርዓተ ገዳምና በሕገ ገዳም እንዲመራ በማድረግ ሁከቱን በመቀነስ በመንፈሳዊም በማህበራዊም እውቀት እናቶችን በማሰልጠን ገዳሙን ከጥፋት አገልግሎቱን ከክስረት ታድጓል። ይህንን ሲያደርጉም ብፁዕነታቸው ከፍተኛ የሆነ የህይወት ዋጋ የሚያስከፍል መስዋዕትነት ከፍሏል። በመጨረሻም ከ991 ዓ ም ጀምሮ ለ22 ዓመታት የቅድስ ሥላሴ ዩኒቨርሲቲ የበላይ ኃላፊና ዋና ዲን በመሆን ደከመኝ ሰለቸኝ ሳይሉ ተቋሙን መርተዋል። በዚህም ከፍተኛ ተቋም ከሁሉ አስቀድመው የኮሌጁን አደረጃጀት የአንድ ከፍተኛ የትምህርት ተቋም መልክና ቅርጽ እንዲይዝ በማድረግ በመቀጠልም የኮሌጁ ህልውና ራሱን የቻለው ሆኖ በራሱ ቦርድ የሚወስንና አፈጻጸሙን በሊቀ ጳጳሱ የበላይ ኃላፊነትና ዋና ዲንነት እንዲመራ ከፍተኛ ተጋድሎ ፈጽመዋል። ቀጥሎም የኮሌጁ የዲግሪ ምሩቃን ቤተ ክርስቲያን ኃላፊነት ወስዳ ለተልእኮ እንድታሰማራቸው ጥሩ ውጤት ያመጡና የተሻለ ጥናት ማድረግ የሚችሉ ደቀ መዛሙርት ወደ ውጭ በመሄድ የድኅረ ምረቃ ትምህርታቸውን እንዲከታተሉ በማድረግ የጥናትና ምርምር ክፍል እንዲቋቋም መምህራን በጥናትና ምርምር እንዲሳተፉ አቅማቸውን እንዲያሳድጉ በማድረግ ከቀኑ መርሀ ግብር በተጨማሪ በማታው ተከታታይ ትምህርት፣ የርቀት ትምህርት እንዲሁም የድኅረ ምረቃ ትምህርት ማለትም በማስተርስ በዲግሪና በዲፕሎማ እንዲጀመር፣ ጥንታዊው የኮሌጁ ሕንፃ በቅርስነት እንዲመዘገብ፣ የግእዝ ትምህርት ራሱን ችሎ በክፍል ተዋቅሮ በዲፕሎማ ደረጃ እንዲሰጥ አድርጓል። ኮሌጁ የራሱ የሆነ ገቢ እንዲኖረው እጅግ ከፍተኛ የሆነ የልማት ስራ በመስራት ዛሬ ለኢትዮጵያና ለኢትዮጵያውያን ሳይቀር ቋሚ ቅርስ የሆኑ ህንፃዎችን በአስደናቂ ሁኔታ በማስገንባት የቤተ ክርስቲያንን ይዞታን በማስጠበቅ ጉልህና አኩሪ ስራን በኮሌጁና በቤተ ክርስቲያናችን ውስጥ ሲጠቀስ የሚኖር አብይ ተግባርን አከናውነዋል። የኮሌጁ መምህራን ገቢያቸው እንዲያድግ ኑሯቸው እንዲሻሻል በኮሌጁ ያገኙት የትምህርት ደረጃ እውቅና እንዲያገኝ ምሩቃን በአዲስ አበባ ዩኒቨርሲቲና በሌሎች ዩኒቨርሲቲዎች የድኅረ መረቃ ትምህርታቸውን እንዲቀጥሉ በማገዝ ሁለንተናዊ አባታዊ ድርሻቸውን ተወጥተዋል። ከዚህ ኮሌጅ ተመርቀው በሀገር ውስጥም ሆነ በውጭ ሀገር የሚሰጣቸውን ኃላፊነት መወጣት የሚችሉ ደቀ መዛሙርትን አፍርቷል። ለቤተ ክርስቲያን ተተኪ አበው ሊቃነ ጳጳሳትና ሊቃውንት እንዲገኙ ተክተው ሰርቷል። በመጨረሻም ኮሌጁ ወደ ዩኒቨርሲቲ ደረጃ እንዲያድግ ከፍተኛ የአመራር ሰጭነትና አሳሳቢነት ድርሻን በመወጣት የቅድስት ሥላሴ ዩኒቨርሲቲ እንዲሆን አድርገዋል። ዓለም አቀፍ ተሳትፎና ልዩ ልዩ ጉዞዎች በ1959 ዓ.ም በራሽያ በነበሩበት ወቅት የዓለም አብያተ ክርስቲያናት የሰላም ጉባኤ በቼኮዝላቫኪያ ፕራግ ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በመወከል ተሳትፏል ቤተ ክርስቲያንን በመወከል በመላው አፍሪካ አብያተ ክርስቲያናት ጉባኤ የማዕከላዊ ኮሚቴ አባል በመሆን በናይሮቢ እና በሌሎች አፍሪካ ሀገሮች ማለትም በተጎሎሜ በደቡብ አፍሪካና በካሜሮን ተካፍሏል። እንዲሁም የገዳማት ጉባኤ ካይሮ በመገኘት ተሳትፏል። ፈረስት አይ ዋንት ቱ ታንክ ሂዝ ሆሊነስ አራምካ ሼሻ እን ዘ ሚዲያተር ኦፍ

ኦሪየንታል ኦርቶዶክስ ቸርች ዊል ቢ ዩናይትድ አዝ ዋን ቸርች። ቤተ ክርስቲያንን በመወከል በዓለም አብያተ ክርስቲያናት ጉባኤ ማዕከላዊ ኮሚቴ አባልነትና በተወካይነት በጄኔቫ ጀርመን፣ ሆላንድ እና ኤስያ አህጉር ተሳትፎ አድርገዋል። በካቶሊክ ቤተ ክርስቲያን ስብሰባዎች በስፔን ጣሊያንና ኦስትሪያ በመመላለስ ተሳትፏል። በዓለም አቀፍ ሴሚናሮች ጥናታዊ ጽሑፎችን በማቅረብ የተሳትፎ ሽልማቶችንም ተቀብሏል። ለቤተ ክርስቲያናችን ማኅበራዊ ተልእኮ ድጋፍን በማሰባሰብ የውጭ ሀገር አገልግሎቶችን በማጠናከር በርካታ ዓለም አቀፍ ጉዞዎችን አከናውኗል። በተጨማሪም በሀገር ውስጥ ከፍተኛ የሥራ ድርሻዎችን ለመወጣት በጠቅላይ ቤተ ክህነት ውስጥ የነጻ ትምህርት እድል ኮሚቴ አባል፣ የቁልቢ ንዋየ ቅዱሳት መሸጫ ለማቋቋም የኮሚቴ አባል፣ ቃለ ዓዋዲ በሥራ ላይ እንዲውል ሲደረግ አስፈጻሚ ኮሚቴ አባል የኢትዮጵያ ሚሊኒየም ሲከበር የቤተ ክርስቲያን አብዩ ኮሚቴ ሰብሳቢ በመሆንና ሌሎች የተሰጣቸውን ኃላፊነቶች በብቃት ተወጥተዋል። ብፁዕነታቸው ግዕዝ፣ ትግርኛ፣ አማርኛ፣ እንግሊዝኛ ራሻኛና ጀርመንኛ ቋንቋዎች ዘወትር በስራ የሚገለገሉባቸው ሲሆን የላቲን፣ የግሪክና የዕብራይስ ቋንቋዎች በጥናት ስራ ላይ ይጠቀማሉ። ማጠቃለያ፣ ብፁዕነታቸው በአጠቃላይ በገዳም ለ11 ዓመታት በሰዋስወ ብርሃን በዳይሬክተርነት ለአንድ ዓመት በቤተ ክህነት ትምህርት ክፍል ኃላፊነት፣ በገዳማት መምሪያ ኃላፊነት፣ በቅዱስ ሲኖዶስ ምክትል ዋና ጸሐፊነት፣ በመንበረ ጸባኦት ቅድስት ሥላሴ ሊቃነ ስልጣናትነት ለሶስት ዓመታት፣ በትንሣኤ መጻሕፍት ማሳተሚያ ድርጅት ዋና ኃላፊነት ለአራት ዓመታት፣ በሰበታ ቤተ ደናግል የበላይ ኃላፊነት ለአራት ዓመታት በውጭ ጉዳይ መምሪያ ኃላፊነት ለሁለት ዓመታት በልማትና ክርስቲያናዊ ተራድኦ ኮሚሽን ለ11 ዓመታት በከፋ ማጂ ኩሎ ኮንታ ሊቀ ጳጳስነት ለሰባት ዓመታት በቅድስት ሥላሴ ዩኒቨርሲቲ ለ22 ዓመታት አገልግሏል። በዕድሜ ዘመን ያሰባሰቧቸው በልዩ ልዩ ቋንቋ የተዘጋጁ አምስት መቶ ስምንት የትምህርት የምርምርና የጥናት መጻሕፍት ለቅድስት ሥላሴ ዩኒቨርሲቲ አበርክቷል

ት ጉዳይ እስከ ሕይወት መስዋዕትነት ለመክፈል የማይሳሱት ብፁዕ አባታችን ዶክተር አቡነ ጢሞቴዎስ በአጠቃላይ ከልጅነታቸው ጊዜ ጀምሮ ቤተ ክርስቲያናቸውን በመንፈሳዊ ተልእኮ በንጽህናና በቅድስና ያገለገሉ፣ በልማትና በሐዋርያዊ ተልእኮ የተጉ፣ በአባታዊ ሕይወታቸው የተመሰከረላቸው፣ ደከመኝ ሰለችኝ የማይሉ በዘመናቸው እውነተኛ የነበሩ ኦርቶዶክስ ተዋሕዶ ሃይማኖታቸውንና ሀገራቸውን ቅድስት ኢትዮጵያን የሚወዱ አባት ነበሩ። ብፁዕ ዶክተር አቡነ ጢሞቴዎስ ከ2012 ዓ ም ጀምሮ በቅዱስ ሲኖዶስ ፍቃድ በጸሎትና በቡራኬ ሆነው በዩኒቨርሲቲው ባለሙሉ ሥልጣን ረዳት ሊቀ ጳጳስ ተመድቦላቸው ቤተ ክርስቲያናችንን በጸሎት እያገለገሉ ይገኙ የነበረ ሲሆን በየዓመቱ እንደሚያደርጉት የጌታችን የመድኃኒታችን ኢየሱስ ክርስቶስ ጥንተ ስቅለት በሚታሰብበት መጋቢት 27 ቀን ዓመታዊ ክብረ በዓል ዝክርና የጽዋ ማኅበር ግብዣ አድርገው ለጸበል ጸዲቅ የጠሯቸውን እንግዶቻቸውን ሸኝተው ለዝክሩ የተራዷቸውን የመንፈስ ቅዱስ ልጆቻቸውን ባርከው ከልጅነታቸው ከተወለዱበት ፍልፍሎ መድኃኔ ዓለም ጀምሮ በሕይወት ዘመናቸው ካገለገሉት ከመድኃኔ ዓለም በደረሳቸው ጥሪ መሠረት በዕለተ ቀኑ ዝክሩን ከዘከሩ ስሙን ከጠሩ በኋላ በተወለዱ በ90 ዓመታቸው መጋቢት 27 ቀን ለ28 አጥቢያ ሌሊት ከዚህ ዓለም ወደማያልፈው ዓለም ከሞት ወደ ሕይወት ከድካም ወደ እረፍት ተሻግረዋል። ይህም የቅዱሳን ጥሪ ነው። የተከበረ አስክሬናቸው በዕለቱ ከቀኑ 10 ሰዓት ላይ ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል ተወስዶ ጸሎተ ፍትሐት ሲደርስበትና ሲቀደስበት ካደረ በኋላ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክል ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት ወይ ኤጲስቆጶሳት፣ የቅዱስ ሲኖዶስ አባላት፣ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የየመምሪያው የየድርጅቱና የመንፈሳዊ ዩኒቨርሲቲ ኃላፊዎች የአዲስ አበባ ሀገረ ስብከት ሰራተኞች፣ የሥራ ኃላፊዎችና ና የአድባራትና የገዳማት አስተዳዳሪዎች፣ የመንፈስ ቅዱስ ልጆቻቸው፣ የዩኒቨርሲቲው ደቀ መዛሙርት ና ወዳጅ ዘመዶቻቸው በተገኙበት መጋቢት 29 ቀን 2013 ዓ ም ከቅዳሴ በፊት ከጠዋቱ በአራት ሰዓት ጸሎተ ፍታት ተከናውኖ ሥርዓተ ቀብራቸው ከጸሎተ ቅዳሴ በኋላ ከቀኑ በ9 ሰዓት በአዲስ አበባ መንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር ተፈጽሟል። እግዚአብሔር አምላካችን የብፁዕ አባታችን ነፍሳቸውን ለወዳጆቹ ቅዱሳን ባዘጋጀው መካነ ዕረፍት በክብር ያሳርፍልን፣ እኛንም ያጽናን። በብፁዕ ዶክተር አቡነ ጢሞቴዎስ ሊቀ ጳጳስ ሥርዓተ ቀብር ላይ የተገኛችሁን ሁሉ በቅድስት ቤተ ክርስቲያናችን ስም እናመሰግናለን። ከአባታችን በረከት ይክፈልልን። ወሰባት ለእግዚአብሔር አሜን።